አሰላሙ አሌይኩም ራህማቱላህ በረካቱ ውድ ኤስአር ፋሚሊ፣ ወደ ቤተሰቦቻችን እንዴናችሁ ዳናናችሁ ልንወይ አለን። ኢዲክ ሙባረክ እንኳን አደረሳችሁ። እኛ ዛሬ ገና ሶስተኛ ቀናችን ነው ኢዲ ልናከብር ያለ ነው። እስካሁን ቢዚ ነበር በስራ ማለት ነው። ገና ዛሬ ልናከብር ነው። የኤድ ቪዲዮ ገና ልንሰራላችሁ ነው። ሎግ ነው የሚባለው ቪዲዮ እና ንዴናችሁ ልን። ኢዳችሁ እንዴት ነበረ ከእኛ ጋር? አልሐምዱላ ሁሉም ሰላም፣ ሁሉም አማን ነው እና ውድ ቤተሰቦች ይኸው ላጥን ከዛ ደግሞ ፏፏ አርገን እንመጣለን፣ እንመለሳለን። ጠብቁን፣ ተከታተሉን። መልካም ኢድ ሺ በድጋሚ ውዶች፣ የመጨረሻው ቀንም ቢሆን ያው ኢድኩም ሙባረክ አባይቤ እና ቤተሰቦቻችን። ያው ሽንኩርታችንን እንፋይተናል፣ ነጭ ሽንኩርትና ዝንጅብላችን እንፋይተናል። እዚህ ዘይት ዘይቶን እናደርጋለን። ነጭ ሽንኩርት ካለ በነገራችን ላይ እኔ ሁሌም ኩሽና ገብቼ ስሪ ስሪ ነው የሚለኝ ምግብ። ነጭ ሽንኩርታችንን እንደዚህ ፏ ዘይቱን ታደርጉበታላችሁ። ዘይቱን ማረግ ይቻላል፣ ግን ዘይት እንዳይፈላሽ እና ውድ ቤተሰቦች ሰዎች፣ እንደዚህ አርጋችሁ ነጭ ሽንኩርታችሁን ፋይታችሁ ለብዙ ጊዜ ይቆያል። እንደዚህ አርጋችሁ ወቅ ሰላም ይሰጣል። እንደዚህ አርጋችሁ ቁጭ ታደርጋላችሁ። በቃ ሁሌም ኩሽና ስትገቡ ያኔ እንትን አይልም ማለት ነው። ያኔ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ሌላ ጥፋ አያስፈልግም። ከዛ ምግባችንን እንሰራለን። እንዴት ናችሁ? ያው ስራ አንድስ እንዴት ይዟችኋል? ፋሚሊ እንድያልን ለብዙ ጊዜ ሆነኛል። አሁን ይሄ ማለት ነው። እና አብሽሩ አለንላችሁ። እሺ ልጆች፣ ማሮች፣ ትቅሮች፣ በነገራችን ላይ በጣም ሙያ የሚችሉ ልጆች ትኖራላችሁ፣ ግን የኔ መንገድ ነው ማለት ነው። እናበርቱልሽ፣ ውዶች አብሽሩ። እና ውድ ፋሚሊዎች ው ሸንኩርታችን እዚህ እዚህ ደርሷል። ሸንኩርታችን እያቆላላን ነው። እዚህ ጋር ስጋችን አለ ነው። በጣም በርበሬ ያለን ዝንጅብል፣ አያችሁ እንዴት እንደሚያምር ማሻላ፣ ማሻላ እዚህ በጣም

ዘይት ደግሞ አላበዛውም ፣ ያኔ በራሱ በቅባቱ ምናምን ነው ያሸሁት ማለት ነው። ዘይት ከምናደርግ በራሱ በእንትኑ ማድረግ ይሻላል። ተወዷል፣ ዘይት ሲጀመር ተወዷል። እዚህ ጋር ደግሞ ምን እየሰራች ነው? ሁለት ሁለት እጅ አለ። ኧረ በአላህ ይሄ ሁሉ ሁለት! ተባረካል። ጉበቱ መጀመሪያ ተ ተዘጋጅቶ ተቀምጧል። ግን በፊት የተቀመጠን ይሄ አሁን ላስቀ ይሄ ደግሞ በረዶ ነው። ሀባይቤ ነጭ ነገሩ በረዶ ነው። ጉበቱ ነው እዛ። በርበሪያችን፣ እሽ ዲፎ ደቦብ ኩተናል በነገራችን ላይ አመት በዓል በቃ በሶስተኛው ቀን እያካብ ልናከብር ነው። ገና ገና በሶስተኛው ቀናችን ዛሬ ሶስተኛ ቀን ነው። ዛሬ ሰውየ ስላላለልን እስከ ዛሬ ስራ ላይ ነበር። ወላይ በጣም ሲያስጠላ፣ እንጀራው ራሱ መቶ ፍሪጅ ከተቀ ደርቋል፣ እንጀራው ማለት ይቻላል። የአመት በዓል ቀን የመጣ እንጀራ ተቀምጧል፣ አልበላንለት። በጣም ነው የደበረን። እኔ ስራ በጣም ስለ ጉዳይ ስለነበር አሞኝ ትናንትና፣ በተለይ በጣም አሞኝ ነበር፣ ከቁጥጥሬ ውጭ ነበር ህመሙ ማለት ነው እና በዛ ምክንያት ነበር እንትን ያላነው ላችኋለሁ የቅድሙ ነጭ ሽንኩርት። ያ ሰላም ላሱ ላሱ ነው የሚለው። ወላሂ አል ዐዚም ሱብሃነ አላህ እንዴት እንደሚያምር ይሄ ቶም እና ዝንጅብል ነው። የሚገርም ነው። በቃ እኔ በጣም ነው የምወደው፣ ለምን እንደሆነ አላውቅም። በጣም በርከት አድርጌ ስሰራው ነው ደስ ይል። ነጭ ሽንኩርትና ዝንጅብል ማለት ነው። ከዛ አብረን እናወራለን። የገዛነው በርበሬ ከኢትዮጵያ የመጣ ነው። አልቆብን ማለት ነው። አሁን ከዚህ ነው የገዛሁት። እና ከለርቁበት ብዙም አያምርም ጥቁር ነው የሚመስላቸው፣ ወደ ግን ጥቁር አይደለም። እሺ ሐባይቢ ካሜራው ነው ጥቁር ያደረገው፣ ጥቁር አይደለም። እና ደግሞ ከኢትዮጵያ ያመጣሁት አልቆብኝ በእንትን ነው። ይሄኛው ሊገነፍል ነው፣ እሳትም ቀንሶ። ከኢትዮጵያ ያመጣሁት አልቆብኝ በቀደም ገዝቼው ነው፣ ግን አይጣፍጥም። ለዛ ነው ነጭ ሽኩርትና ዝንጅብል ያበዛውበት። ኮረሪ ማማር እንትን አድርግበታለሁ። ቆይ ቁንዶ በርበሬ በደንብ አድርግበታለሁ፣ ያለው እንዲጣፍጥ፣ በርበሬው በርበሬ እንዲል እንጂ ለዛ በርበሬው እንኳ ዝም ብሎ ነው ግን እዚህ ላይ እንደዚህ እሱ ላይ እዚህ ላይ ጥቁር ይመስላል ግን ጥቁር አይደለም። እሺ ውዶች፣ ካሜራው አይ ቆንጆ ነው ከለሩ ቆንጆ ነው ከለሩ እንትን ብሎ ነው እንጂ እንደዛ አይደለም። አሁን ይታሽ በደንብ አሁን በደንብ ይታሽ። ከዛ ጉለታችን ደግሞ እንደፈ እየከተፍን እናሳያቸዋለን። ጉለታችን እየደረሰ ነው። ዛሬ በቃ ጉድ ጉድ በጣም በዛብን። ጓደኛ አለን የሚመጣ ጓደኛ አለን። በሶስተኛ ቀኑ እንደዚህ ጉድ ጉድ ሰው ይመጣበታል። ጥር ራጥር ያለብን ትላለህ ማን ማን እንዳየው ያስታውቃል። ፋሚሊ ውስጥ ነው ያው በቅንነት ነው እዩልን ያለው፣ በጉልበት አይደለም በቅንነት ነው። በጉልበት በቃ በጉልበት አስገደደችሁ? አይ በጉልበት አይደለም፣ የፈለገና የወደደ በቅንነት የፈለገና የወደደ። እኔ በነገራችን ላይ ሙያ ያለኝ ብዬ ሙያ ለማስተማር አይደለም። ያኔ የቀን ውሏችንን የአመት ባልን ተርቲብ ከስራ በኋላ አሁን ስራ ጨረስኩን፣ በነገራችን ላይ የራሱ ጉዳይ ብዬ ነው ስራውን እና ከስራ መልስ ከአረቦች ስራ መልስ የራሳችን እንዴት ብለን እንዋለ፣ እራሳችንን ራሳችን እናስደስት እንጂ እንደዚህ በድብርት እንኳን እናሳልፉን ብለን ተለያይተን ነው። ባል ባለው ነው ታውቃላችሁ። እኔ መኖሪያ ቤት ሄጄ ሰውየው ጋዛ ስራ ነበር፣ እዛ ሄጄ ማለት ነው። እና ደብሮት ስለዋለ ያንን ድብርቱን ላጥፋለት ብዬ ነው እንጂ አሁን ዛሬ የምሰራው ስራ ራሱ አላደቀም። ዛሬ ግን ካለ ወዲ ዱኒያ ነው ምናም በማለት እንጂ ሙያዬን ለማሳየት አደለም። ውድ ፋሚሊዎች የራሳችን ውሏችንን እንዲታውልን ነው፣ ድብርታችንን ለማስለቀቅ ነው። ለማናባቱ ብለን እንደበር ያም ዛሬም ኢድ ነው ብለን ነው ውዶች። እና ሽሩልኝ፣ አይክፋችሁ። እንሻላ ለሀገራችን ሁላችን የሚያበቃና ለኢድ ቀን ሳላ እቺ አሁን ስለዋለ እኔ ግን አልከፋኝም። ለምን ለምጀዋለሁኝ፣ እንደገና ውስጤን አሳምኘዋለሁ። ምንም ነገር ቢመጣ ብዬን ያሳምኘዋለሁ። ለምን በቃ የሰው ሀገር ያለ ነው፣ ምንም ማድረግ አይቻልም። የራሱ ጉዳይ እሱ የራሱ ጉዳይ ነው። ዋናው ጤና ነው ለሰው ልጅ ፋሚሊዎች፣ ፋሚሎች እና ፋሚሊዎች፣ ስጋችንን ጨመርን ማሻ አላህ ተባረክ። ራማን ስ እንደዚህ ለምድ ነ ሱጋቱን ጥቁር ይመስላል ካሜራው ላይ ነው። ኩሽና ነው ጨለማ ስለሆነ አምፖላንድ ስለሆነች። የገጠር ወጥ ነው፣ እና ራሳችን ያው ከድብርትሽ ለመውጣት ነው። በተረፈ ይህን ይመስላል እንግዲህ። አሁን ደግሞ ወደ ዱለትና ወደ አልጫን ዞራለን ማለት ነው። እና ቤተሰቦች ዱለት ሰራታ ልንገባ ነው። ብስምላ አሁን ይህ ለዱለት ነው ማለት ነው። ሌላ ልጫ ነው። ይህ ለዱለት ነው ላቸዋለ። ብስምላ እሺ፣ ነው ዱለት ነው ስላ አምሮበታል በቃምዲቱ ተትረክሮ እኮ አልበሩ ደሞ የተረኮ ከውስጥ ነውያወይልኩም እንደዛ እንዳታደርጉ ዝም በሉት። እና ውድ ቤተሰቦች የወዱለታችን ው ጨንጅኑን አልጥም፣ ጨጎራውን አልጥም። እንደገና ዲቀይ ጠብሎ ሲከተፍም አልወድም። ሰው እንደ ፍላጎቱ ነው ማለት ነው አልጥምም በደንብ አጥብ ያለው ተቀሏል ምናምን በዚ ዝም ብሎ መጥበስ ብቻ ነው። ሲደቅ እና ጨጓራው እንትኖ ሲወጣ ቆዳው ይመስላል። ምን ብላ ቁንዶ በርበሬ ቆንዶ በርበሬ ቆንዶ በርበሬ። እኔ ሰላጣም ላይ፣ ማንኛውም ምግብ ላይ፣ ምንም አይነት ነገር ላይ ቆንዶ በርበሬ ሲኖረውም ደስ ይለኛል። እኛ ነገር እራሱ ቆንዶ በርበሬ ኩድ ነው በነገራችን ላይ ማለት ነው፣ ውድ ነው ማለት ነው። እና ቤተሰቦቻችን ጣበቁን፣ እሺ

መጭ ቅመም ነው። ከእዛ አባይ ሚጥሚጣ ነው ይሄ ማለት ነው። ትንሽ ቃል እንደፈለግ ነው እና ምን ይመስላል እራሱ ግን ከዚህ በላይ እንዲቀላ አስፈልገ ነው። አይ ኖርማል ነው። ከፈለግ ሲገባ አሪፍ ይሆናል። ቀይ ፈልገህ ከሆነ አረግልሀለሁ ለማለት ያስገልነው ነጭ ሽንኩርት ከቢቢ አድርጌያለሁ። ግን እኔ በነጭ ሽንኩርት ቢስሚላ ይ ጉበታችን ክብደት እና ውድ ፋሚሊዎች ውዶች የማረ ፍቅሮች ይህ ማለት የሳውዲ ምግብ እንዳይመስላችሁ የኢትዮጵያ ምግብ ነው። ምንታደርጉት ወላ ኢትዮጵያ ጣም አያመጣም። ምንም አርጋቸው አዘጋጁት ምንም ነገር ሆኑለት ለምንድነው የማለት ከኢትዮጵያ ነበር በርበሬ ራሱ የቤት ቤት አዘጋጀ ሲመጣ የመጣሁት ነበረ፣ ግን በሚገርም ሁኔታ ጣዕሙ አይመጣም። ውሃው እኮ ነው ከአሁን ለምሳሌ ከወሎ አምጥተው አዲስ አበባ በተለይ ጽፋ ሁን ሄሰራባት ምናም መጋገር ስትፈልግ አይመጣም። ልክ እንደዛ ውሃው ያበላሸዋል። እና ከኢትዮጵያ የመጣው ነገር እንደ ኢትዮጵያ አይሆንም ነበር፣ ግን ማረጋይቻለን በሚለው ማሻላ ማሻላ ማሻላ ማሻላ መብሩክ መብሩክ ያሁሉ ዝግጅት እንግዲህ። ያሁሉ ዝግጅት ራቢያ ያሁሉ ዝግጅት ተዘጋጅታ ማሻአላህ ማሻአላህ። ያላ ሙዩምና ያላ ያላ ያላ ኡ ሙራቱ ደጋሚዲ ወዴሳዎች አብራችሁ የቆያችሁ ደረሰ። በቃ ማሻአላ፣ ዛሬ ነው እንግዲህ ኢደችን ምንም አድርገች ታይ። ሁሉም ቦታ ቃሪያ ስላለ እያቃጥለናል ማፊ

ቤተሰቦቻችን ይሄ ወራታችን ደርሷል። ዱለታለን እና ኑራት እንብላ። ኢድ ሙባረክ እንኳን አደረሳችሁ። የዛሬ ዓመት ደግሞ በአገራችሁ በቤታችሁ ያብቃችሁ ኢንሻአላ። እና በሶስተኛው ቀን ነው እያከበርን ያለ ነው፣ እንዳይቀርብን ብለን ነው ማለት ነው። ይሄ ደግሞ እንጀራ ነው። እንጀራችን ይሄው ድርቅ ብሎ ብናል፣ ተላጃ ከመቀመጡ የተነሳ ማለት ነው። እና ፋሚሊዎቻችን እንወዳችኋለን እና መሰግናችኋለን። ላይክ ሼር ሰብስክራይብ አድርጉን። በዚህ ቪዲዮ ደሞ ዋንኪ ያስገቡን ኢንሻአላ በመጥፋታችን ምክንያት ዋንኪ ያልገባንም እስካሁን እንገባ ነበር ማለት ነው። እና ለማንኛውም መልካም ምሽት ይሁንላችሁ፣ መልካም ጊዜ ይሁንላችሁ። በደንብ ቪዲዮ ሼር ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እና ወዳችኋለሁ ውዶቼ፣ ማሪዎቼ፣ ፍቅሮቼ በጣም ነው ማመሰግነው። የዛሬ አመት ለሀገራችን፣ ለቤታችን ያብቃና ሀጅና ዑምራ የምናደርግ ያድርገን። እንሻላ ቢዝኒ መውላ። እንወዳችኋለን። ሰላም አለይኩም።